ለውጡን በህይወታቸው ተወራርደው ያመጡ ግለሰቦች ሳይቀሩ አይ በቃ እነዚህ ሰዎች አንችላቸውም፣ ተስማምተን ካልቀጠልን አሉ። እንዴት ሰው ከሴይጣን ጋር ሊስማማ ይችላል? ምክንያቱም ብትስማማ እንኳ ትስማማ። The signing of this peace deal has been long awaited. ከሰይጣን ጋር አልደራደርም የሚለው ቀረርቶ ቀርቶ ዱቄት ናቸውና አየር ላይ ተበትነዋል የሚለውም ጩኸት ተረስቶ ደቡብ አፍሪካ ተሄዶ የተፈረመው የሰላም ስምምነት ይፋ ከሆነ ሶስት ዓመታትን ደፈነ። ሶስት ጥቅምት 22ቶች አለፉ። በጥቂት ህውሃቶች ሰበብ ሚሊዮኖችን በከበባ በጦርነትና በሞት ውስጥ እንዲቆዩ የተደረገበት 24 ወራት የ600ና ከዚያ በላይ ቀናት አጥር የተሰበረበት የአብይ አህመድ የጦርነት ፖሊሲ ለአንቀው እንዲዝል የሆነበት የደቡብ አፍሪካው ስምምነት ከተፈረመ ሶስት ጥቅምቶች በእርግጥም አለፉ። የሰላም የተባለው ስምምነት ባለቤት አልባ ሆኖ የሚባዝን መሆኑ በሚነገርበት በዚህ ወቅት ምን ተሳካበት ተብሎ ኦዲት ቢደረግ ተፈራራሚዎቹ የሚመልሱት የላቸውም። በተለይ አብይ አህመድ በዓለም ፊት፣ በልዕለ ሀያሏ አሜሪካ ፊት፣ 27 ሀገራትን ባቀፈው የአውሮፓ ህብረት ፊት፣ 193 ሀገራትን ባሰባሰበው የተባበሩት መንግስታት ፊት፣ የ55 ሀገራት ወኪል በሆነው የአፍሪካ ህብረት ፊት አደራድሩኝ ብለው የፈረሙትን ስምምነት ከጻድቃንና ጌታቸው ጋር የተፈራረምኩት ነው ብለው ለብዙኛ ጊዜ ውሉን መቀደዳቸውን አውጀዋል። ተፈራራሚያቸውን ህወሀትን አላውቅህም ብለው በምርጫ ቦርድ ካሰረዙ በኋላ ወግተው ያፈናቀሏቸውን ከአገር የሚያሳደዷቸውን ህዝቦች እንዳይመለሱ አድርገው ለአምስተኛ ክረምት ካስቀመጧቸውም በኋላ በየአጋጣሚው ሌላ ጦርነት ስለማወጅ ስለ እስራኤልና ኢራን በመተረት ስለቀደመው የጦርነት ጠባሳ እያነሱ በመዛት በሌላ የውጊያ ስጋት ውስጥ ከተው የደቡብ አፍሪካው ስምምነት ሦስተኛውን ዓመት ቆጥረዋል። ጥያቄው የፕሪቶሪያው ስምምነት ለምን አልተከበረም የሚል አይደለም። አብይ አህመድ ለምን ውል አያከብሩም የሚለው ዋና አጀንዳ መሆን ይገባዋል። በኢትዮጵያ መንግስታት ባህል፣ በዓለም ፊት፣ በዓለም አቀፍ መድረክ የተፈረመን ስምምነት የማክበርና እውቅና የመስጠት ነባር ባህል አለ። ይህ በጎ ባህል ግን በብልጽግና ዘመን ከተናዱና ከተጣሉት እሴቶች መካከል አንዱ ነው። አብይ በሰባት ዓመታት ውስጥ የጣሱትና አላከብረውም ያሉት ስምምነት የደቡብ አፍሪካውና ከህውሀት ጋር የተዋዋሉት ውል ብቻ አይደለም። የብዙ ውሎችን ሰነድ ቀደዋል ብቻ ሳይሆን በርካታ ጓደኞቻቸውንም ክደዋል። ደቡብ አፍሪካ ላይ ብቻ ሳይሆን ጅዳ ላይም በዓለም ፊት የተፈረመን ውል ቀዳደው ጥለዋል። አስመራ ላይ የፈረሙትን ስምምነት ጥለው ታይቶ የማይታወቅን እልቂት አዋልደዋል። ከግለሰቦች ጋር የተዋዋሉትን ውል በትነዋል። ከኩባንያዎች ጋር፣ ከዓለም አቀፍ ተቋማት ጋር የተፈራረሙትን ስምምነት አልተ ተገብር ብለው መግለጫ ወጥቶባቸዋል። ምሬት ተሰምቶባቸው ክስ እስከ መከፈት እንደሚደርስም እየተነገረ ነው። ከየትኛው ግለሰብ ጋር ምን እየተዋዋሉ፣ በአስመራና በጅዳ የተፈረመው ልብ ያልተባለው ውልስ ምን ነበር? እንዴትስ ተቀደደ? ማንስ ቀደደው? የተካዱት ግለሰቦችና ኩባንያዎች እንዲሁም ዓለም አቀፍ ተቋማት የትኞቹ ናቸው የሚሉትን አንድ ባንድ በጥቂቱም ቢሆን በዚህ ዝግጅት እንመለከታቸዋለን። እነዚህን ሁሉ በቅጡ መረዳት ከብልጽግና መንግስት ጋር መደራደርም መነጋገርም መወያየትም ለመጠቀም ፋይዳ ቢስ መሆኑን ለመገንዘብም ይጠቅም ይሆናል። ወዲህ ደግሞ ሌላ ጉዳይ አለ። ይህ ሁሉ እንዲባል ምክንያት የሆነውን ጦርነት ያዋለዱት አርቆ ለማሰብ የተቸገሩ ሰዎች ያሉበት ነው የተባለውን ድርጅት የሚመሩት ትናንትን በሐቅ መገምገም፣ ነገን በቅጡ ማቀድ፣ ዛሬን በትክክል መፍጠን የተቸገሩት የህውሃት መሪዎች አሁንም በስልጣን ላይ ያሉ በተለይ ደብረጽዮን ገብረ ሚካኤል ዛሬም አሉ። ከጦርነቱ መጀመር በፊት በነበረው ኃላፊነታቸው ላይ ዛሬም የቀጠሉ ሁለት ሰዎች አብይ አህመድና ደብረ ጽዮን ብቻ ናቸው ማለት ይቻላል። ከዚያ አልቄት በፊት የህወሀት ሊቀመንበር የነበሩት ደብረ ጽዮን በጦርነቱም ወቅት ሊቀመንበር ነበሩ። ያኔ ምክትልም ዋና ፀሐፊም አድርገው ከስራቸው ያስቀመጧቸው ሰዎች ደግሞ ዛሬ የሉም። አብይ አህመድ ያንን ጸረ ሰው ጦርነት ሲያቦኩና ሲጋግሩ የነበሩትን አብዛኞቹን ባለስልጣናት እያባረሩ ሲቀጥሉ፣ በጦርነት ወቅት የነበሩት ምክትላቸው እንኳን አሁን የሉም። ዛሬም ሁለት ሰዎች ከቦታቸው ላይ ያሉ አብይ አህመድ አሊና ደብረጽዮን ገብረ ሚካኤል ምክንያቱ ምንድን ነው ብለን ለመጠየቅ በተለይ የሚሊዮኖችን እልቄት ማዳን ያልቻሉትን ማዳን ባይችሉ ለመቀነስ ያልጣሩትን መቀነስን ቢሳናቸው አንድ ሚሊዮን ሞቷል የሚባለው የእኔን ኃጢአት ለማብዛት ነው የሚሉትን ደብረ ጽዮንን ለምን ዛሬም አሉ የሚለውን ለማንሳት የተጻፈም እናነሳለን። አብራችሁን ቆዩ። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄም መንግስት አይወያዩም ብሎ ቢያስብ አይገርምም። ይህንን የጠቅላይ ሚኒስትሩ ንግግር በማስመልከት አስተያየቱን ያጋራን አንድ ኢትዮጵያዊ ፖለቲከኛ አብይ አህመድ ድርድርንና ፖለቲካዊ ስምምነትን የሚመለከቱት እንዲህ ባለ መልኩ ነው። ከፍተኛ የበታችነት ስሜት ስላለባቸው ሰዎችንም ሆነ የፖለቲካ ድርጅቶችን በአቻነት መንፈስ ለመቀበል የሚደራደሩ ሳይሆኑ በእኔ ስር ሁኑ ብለው የሚናገሩ ያ ካልሆነ የጸብዱን ላይ የሚመዙ ናቸው ይልና አቶ ጌታቸው ከአብይ አህመድ ጋር አብረው የታዩት በአንዳች ፖለቲካዊ አጀንዳ ተደራድረውና ተቀራርበው ሳይሆን ጌታቸውን ባሪያቸው አድርገው ነው። ጌታቸው ወደ አብይ ካምፕ ሲገቡ የፖለቲካ ድርጅትና አስተሳሰብ ይዘው ሳይሆን የለበሱትን ልብስ ብቻ ደርበው ነው። ይህ የጠቅላይ ሚኒስትሩ ንግግር ግን እሳቸውም ለሰላምም ሆነ ለፖለቲካዊ ድርድር ያላቸውን ትክክለኛ አመለካከት የሚጠቁም ነው በማለት ያብራራል። በእርግጥም እንዲህ ያለው አስተሳሰብ አብይ አህመድ የፈረሟቸውን ውሎች ሁሉ ደጋግመው እንዲቀዱ አድርጓቸዋል። የመጀመሪያውን ክህደትና የስምምነት ቃል ያፈረሱት መጋቢት 18 2010 ዓ.ም ነው የሚል አንድ የቀድሞ መንግስት የስራ

ትዝታውን ሲያጋራ እንዲህ ይላል። በዚያች እለት የኢህአዴግ ሊቀመንበር ሆነው ሲመረጡ የከፋ ጭቅጭቅ ነበር። አብይ አቅም የለውም፣ ኢትዮጵያንም ያፈርሳታል፣ ለውጭ መንግስታት ሲሰልል የነበረ ነው፣ ለአሜሪካ አሳልፎ ይሸጠናል፣ ዋሾ ነው ወዘተ የሚሉ ክርክሮች ቀርበው ተተቹ። እሳቸውም በወቅቱ የደቡብ ክልል ርዕሰ መስተዳድር ደሴ ዳልኬ ጎን ተቀምጠው ፊታቸው ደም እስኪመስል ድረስ እየደነገጡ ያዳምጡ ነበር። በመካከላችን የነበረው ፍርሃትና ስጋት ማሸነፍ ሳይችል ቀረና እሳቸው አሸንፈው ተመረጡ። ከዚያም ንግግር ሊያደርጉ ወደ መድረክ ወጡ። ደጋግመውም አሉን፦ ከልማታዊ መንግሥት ርዕዮተ ዓለም ዝንፍ ይላል ብላችሁ እንዳትጠብቁ። ይህንኑ ለእኛው ለኢህአዴጎች የገቡልንን ቃል በሐዋሳው ጠቅላላ ጉባኤ ላይ ደገሙት። እኒያ በልማታዊ መንግስት ሃልዎት ስር እንኖራለን እያሉ የማሉት ሰው ግን ከስምንት ወራት በኋላ ርዕዮተ ዓለም የሌለው ፓርቲ ብልጽግና ብዬ መሰረታለሁ ብለው መንቀሳቀስ ጀመሩ። እናም አብይ የቀደዱት የመጀመሪያው የውል ስምምነት የራሳቸው ፓርቲ ኮንትራክት ነው ይላል። በእርግጥም ክህደትን የጀመሩት በዚህ ይመስላል። በመጋቢት አራት 2010 ንግግራቸውም ድርጅታችን ኢህአዴግ እያሉ ይናገሩ ነበር። ሆኖም ብዙም ሳይቆዩ ገብቼ ከውስጥ ወደ ውጭ አፈረስኩት ለማለት ድፍረትን አላጡም። እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። በመጀመሪያ ወደ ስልጣን ካመጣቸው ኢህአዴግ ጋር የገቡትን ውል ቀደው በጠቅላይ ሚኒስትር ኃላፊነት ላይ ሆነው ክህደትን ሀብለው ጀመሩ። በመቀጠል የካዱት ለጠቅላይ ሚኒስትርነት ያበቋቸውን ለማ መገርሳንና ቲም ለማን ነው የሚሉ። አንድ አስተያየት ሰጪ ደግሞ በአብይ አህመድ የፖለቲካ ዘመን ውስጥ ለማ ካደረጉላቸው በላይ ጌታቸው ረዳ ሊያደርጉላቸው አይችልም፣ የለማን ያህል ዳንኤል ክብረት አይሆኑላቸውም፣ በለጠ ሞላም ሲበልጥም ሲሞላም ቢውል ከለማ የላቀ ነገር ሊያደርግላቸው አይቻለውም ይላል። ይላል። በእርግጥም አብይ ለማን የድህነት ጓደኛዬ፣ የቲም ለማ መሪዬ በሚስጥር አለቃ የወዘተ ሲሏቸው የነበሩትን ለማ መገርሳን በቁም እስር ውስጥ እንዲቆዩ አድርገዋቸው ከብዙ ድርድር በኋላ ውጭ አገር ከሄዱ አስረው ለመውሰድ ምናልባትም እንደ በቴ ኦርጌሳ ለመግደል አለያም ወህኒ ቤት ለመክተት ጥያቄ አቅርበው ነበር። አባል አድርጎና አሳድጎ ለሊቀመንበርነት ላበቃቸው ድርጅት ሳይታመኑ ውሉን ቀደው የጣሉ ጠቅላይ ሚኒስትር እንደሆኑ ያስቻሏቸውን ለማ መገርሳን ለእስር፣ ለስደትና አገር አልባነት የዳረጉ ሰው ለየትኛውም የስምምነቱን ሊታመኑና ሊገዙ አይችሉም የሚለው መከራከሪያ የሚቀርበውም እዚህ ጋር ነው። አንድ ሰው ለግል ጓደኞቹም ሆነ ለግል ድርጅቱ ካልታመነ ለማን ይታመናል? የሚለው የመርህ ጥያቄ ምልክ የሚሆነው እንዲሁ

የአፍሪካና የአውሮፓ ሕብረቶችም ተገኝተው አብይ ከኢሳያስ አፈወርቂ ጋር በሳውዲ አረቢያ ያሰሩት ውል ነው። ያንን ስምምነት የአብይ አህመድ የመደመር ምዕመናንና የጥፋት መንጋ እንዲነገርም እንዲዘከርም እንዲመረመርም እንዲታወስም አይፈልግም። እንዳም ሆኖ የአስመራና የአዲስ አበባ ገዢዎች ያንን ውል ለምን እንደተፈራረሙት ምን ይዘት እንደያዘና አፈጻጸሙ ምን እንደሆነ አላብራሩም። የስምምነት ሰነዱ ግን ግልጽ ባለ ቋንቋ ግጭትንና ጥላቻን አስወግዶ ትብብርና የጋራ ልማት ላይ ማተኮር እንደሚገባቸው ለሁለቱ ተፈራ ራሚዎች የሚደነግጉ አንቀጾችን ይዟል እንደ ማንኛውም የጥፋት ጥምረት መጨረሻ ላይ ጸብ የሚወልደው ትርፍ ከሆነ ክፍፍል ላይ ኪሳራ ከሆነ ደግሞ እዳ ላይ ነውና አብይና ኢሳያስ በጋራ ሚሊዮኖችን ከፈጁ በኋላ ተጣልተዋል የሰላም ስምምነት ፈርመው ጥላቻን ለማቁም ተስማምተው የነበሩት አብይ አህመድም ዛሬ የሚናገሩት 3 ሚሊዮን ኤርትራውያንን ስለ መፍጀት ነው በየአመቱ አንዳንድ ኤርትራ እንወልዳለን እያሉም ነው ዋጥ እናደርጋችኋለን መሆኑ ነው በተባበሩት መንግስታት ፊት የፈረሙትን የሰላም ስምምነት ጥሰው ዛሬ ኤርትራን ስለመውረር አፈራራሚዋን ሳውዲ አረቢያንን በጠላትነት ስለመፈረጅ የሚያንሾኳሹኩም የሚደፍሩም ሆነዋል

ከኦሮሞ ነፃነት ግንባር ኦነግ ጋር የሰላም ስምምነት ለመፈረም እንደሆነ ጋዜጠኛዋ ትገልጻለች። በእርግጥም የሰላም ስምምነቱ ተፈረመ። ኦነጎች የአስመራ ዲክላሬሽን ሲሉ የሚጠሩት ያ ውል አብይ አህመድ የውል ወረቀቶችን ቀዳደው በሚጥሉበት ማሽን ውስጥ ገብቶ ተፈጭቷል። ዛሬ ተፈራራሚው አካል ሽብርተኛ ተብሏል። ግማሹም የቁም እስረኛና የእስር ቤት እስረኛ ሆኗል። አፈራራሚው ለማም የእስር ማዘዣ ወጥቶባቸዋል። ያንን የሰላም ስምምነት ለማክበር ባለመፈለጋቸውም የተካዱት የኦነግ ወጣቶች ጥራኝ ጫካው ብለው ድሩን ቤታቸው አድርገው ሲዋጉ ሰባት ዓመት ሊሞላቸው ነው። ያንን የሰላሙን ውል ቢያከብሩት ኖሮ ዛሬ ኢትዮጵያ ማጥ ውስጥ የከተታት አንድ ችግር ይቃለልላት ነበር የሚለውን ብዙዎች የሚያነሱት ቁጭት ነው። እንዳም ሆኖ እንኳን ለፖለቲካ ባላንጣዎቻቸው ለግል ወዳጆቻቸውም የማይታመኑት አብይ በእያንዳንዱ ቀበሌ ሄደን እንዋጋቸዋለን ባሉት መሰረት ኦሮሚያን አኬልዳማ ካደረጓት እነሆ በዚህ ዓመት ሰባት ዓመት ሊሆናቸው ነው። የአስመራው ስምምነት ወረቀትም ልክ እንደ ጅዳዊ ስምምነት ውል ተሰውቷልና የኢትዮጵያ ወጣቶች እየተሰዉ ቀጥለዋል። አማራ በልኩ መጠቀም አለበት የሚል ስለ አማራ መብት ስለ አማራ ዴሞክራሲ የሚታገል ማንኛውም ግለሰብና ቡድን ከአረጋ አመራር ስር ሆኖ ህዝቡንና ክልሉን መጥቀም ስለሚችል ይብቃን መገዳደል። አብይ አህመድ የፖለቲካ ድርድርንና መገዳደርን የሚመለከቱት እንዲህ ባለ መልኩ ነው። በእኔ ስር ግቡ በባሪያዎች የስር ገብታችሁ ሎል የሆኑ እንጂ አገራዊ ሰላምንና ማህበረሰዊ ረፍትን በሚሰጥ ገጹ ሲመለከቱት አይስተዋሉም። የደቡብ አፍሪካውን የሰላም ስምምነትም እንዲሁ ያለ መልክት ሰጥተውት ዶላራቸው ሲያልቅ የሚተኩሱትም ገንዘብ ሲያበቃ የተፈራረሙትን ያንኑ ልቀደው አፋፍ ላይ አድርሰውታል። የተፈራረምኩት ከጻድቃንና ጌታቸው ጋር ነው በማለትም በዓለም ፊት የገቡትን ቃል ክደውታል። የአማራ ኃይሎች በአረጋ ግቡ እንዳሉት ሁሉ ነጌታቸው በእሳቸው ስር መሆናቸውን ካረጋገጡ በኋላ በህወሓትና የፌዴራል መንግስት መካከል የተፈረመ የሰላም ስምምነት የሚል መጠሪያ ያለውን ውል የአብይ አህመድና የጌታቸው ጻድቃን ስምምነት ነው ብለው ታርፈዋል። አሰፋ ብርሃንም ጠቅሰዋል። ከአምስት ዓመታት በፊት የተጀመረውንና ከሶስት ዓመታት በፊት በዚህ ቀን የቆመውን ጦርነት ዝም ያስባለውን ያንን የሰላም ስምምነት የተባበሩት መንግስታት፣ የአውሮፓ ህብረትና መሰል አካላት የፈረሙትን ያንን ውል ክደውና ሽረው ሶስት ግለሰቦችን ጠርተው ከእነሱ ጋር የተፈረመ ነበር። እነሱ ደግሞ ከኔ ጋር ናቸው። ሌሎች የሰላም ስምምነቱ መከበር አለበት ማለት አይችሉም ብለዋል። ፕሪቶሪያ ተደራደር ነው፣ ከጀነራል ጻድቃን ጋር ነው ከጌታቸው ረዳ ጋር ነው። ካሰፋ ብርሃ ጋር ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውን፣ አሰፋ ሌሎች ሰዎች ይኖራሉ፣ ዋናዎቹ ግን እነዚህ ናቸው። ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ሲጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። ነ የወለደችው እያለች የታቀፈችው እናት ልሆናለች። እንግዲህ በአብይ አህመድ አንደበት በግልጽ እንደተነገረው የሰላም ስምምነትን እናስከብር ብሎ መናገርም ወንጀል ሆኖ የሚወገዝ ተግባር ነው። ጠቅላይ ሚኒስትሩ ተፈራርሞ የቀደዱት ሌላኛው ውል ከሶማሊላንድ ጋር የፈረሙት የመግባቢያ ሰነድ ነው። ያ ፈጣሪን አሳትፈው የዋሹበት ያ ባህር ጌሳ አድርገን ቀይ ባህር ገባን ያሉበት ያ ወደብ አግኝተናልና እልል በሉ ምዕመናን ያሉበት ሰነድ ከሙሴ ቢሂ ጋር አዲስ አበባ ከተፈረመ በኋላ አንካራ ላይ ተቀዷል። ተፈራራሚዎቹን ሶማሊላንዶቹን ሳይነግሯቸው ክደዋቸው ከሞቃዲሾ ጋር ወገኑና ውሉን ቀደው ጣሉት። ጠቅላይ ሚኒስትሩ ግን ያሳደጋቸውን ኢህአዴግን ስልጣን የሰጧቸውን ለማ መገርሳን፣ ሰው ያደረጋቸውን ቲም ለማን የአስመራ የጅዳ የሶማሊላንድና የፕሪቶሪያ ስምምነቶችን ብቻ አይደለም የካዱት፣ የውል ሰነድ የቀደዱት፣ ከኩባንያዎች ጋር የተፈራረሙትን ስምምነትና የገቡትን ውል ክደዋል። ለዚህ ምሳሌ የሚሆኑን ሁለት ማሳያዎችን እንጥቀስ፣ ሳፋሪኮም እና አይኤምኤፍ። የኬንያው የቴሌኮም ኩባንያ ሳፋሪኮም ወደ ኢትዮጵያ የገባው ዐቢይ አህመድ በትግራይ ውጊያ ሲያካሂዱ ድሮን የሸምቱበት ዘንድ ዶላር ችግሯቸው በገንዘብ እጦት በሚማቀቁበት ወቅት ነበር። በጊዜው ኩባንያው 850 ሚሊዮን ዶላር እንዲከፍል ሲጠየቅ የተለያዩ ቅድመ ሁኔታዎችንም አስቀመጠ። ብልጽግና ሳያቅማማ በቅድመ ሁኔታዎቹ ተስማማ። እንደ ጨካኝ ደላላ ገንዘቡን እስኪከፈለውም ጠበቀ። ሳፋሪኮም ገንዘቡን ከፍሎ ስራ ለመጀመር ያስችሉትን የራሱን ታወሮች ለመስቀል ሲንቀሳቀስ የኢትዮ ቴሌኮምን ታወር መከራየት አለብህ አሉት። ይህ ከውላችን ውጭ ነው ብሎ ቢከራከርም እርባን አልነበረውምና የተፈጸመበትን ክህደት ዋጥ አድርጎ የተባለውን ለማድረግ ወሰነ። የብልጽግናዎች ክህደት ግን እዚህ ጋር አላበቃም። ኪራዩን የምትከፍለው በዶላር ዋጋ ነው አሉት። በብር እየሰራው በዶላር መክፈሌ ተገቢ አይደለም ብሎ ቢሞግት የፍሬህይወት ታምሩም ሆነ የአብይ አህመድ ጆሮ የሚሰማበት አቅም አልነበረውም። ኖ ሳፋሪኮምም እስካሁን ድረስ ያንኑ እያደረገ እንደ ተካደ ይገኛል። እናት የተባለው አይኤምኤፍም በአብይ አህመድ አገዛዝ ተክጃለሁ እያለ ነው። ከብልጽግና ጋር የተፈራረመውን ስምምነት እየተጠቀሰም አልተተገበረልኝም እየተባለ ነው። ይህ በምስሉ ላይ የሚታየውና ከጥቂት ወራት በፊት የወጣው የአይኤምኤፍ ሪፖርት የአብይ አህመድ መንግስት እነ ቴሌን እሸጣለሁ ብሎ እነ ባህር ትራንዚትን ለጨረታ ወጣለሁ ብሎ በአጠቃላይ ፕራይቬታይዜሽን ላይ እፋጠናለሁ ብሎ ከድርጅቱ ጋር ውል ቢያስርም እስካሁን አልተተገበረም ሲል ገልጿል። እናቴ ከሚሉት አይሜፍም የድህነት ጓደኝ ከሚሏቸው ለማመገርሳም ጠላቶቼ ከሚሏቸው ኦነግና ህወሀትም ጋር የሚፈራረሟቸውን ስምምነቶች ሁሉ ከወዳጅም ሆነ ከባላ ጋር የገቡትን ኪዳን ሁሉ የሚቀዱት አብይ አህመድ እየቀዳደዱ ቅርጫታቸው ውስጥ የጣሉት የደቡብ አፍሪካው ስምምነት ሶስት ዓመት ሲሞላው በቀጣይ ስለሚቀዱት ሌላው ሊያሰቡ መሆን አለበት። በዚያችሁ ወንበር በዚያችሁ ቢሮ እንደጸኑ ልክ እንደ አብይ ካፍታ መንገድ ተውፅ ብሔራዊ ኮሚቴ

ነገን እተነብየው ዘንድ አልቻልኩም፣ ፖለቲካዊ መበስበስ ገጥሞኛል፣ ስትራቴጂክነት የለኝም የሚለውንና በትግራይ በኩል ሆኖ ከአብይ አህመድ ጋር የሰላም ስምነት የተፈራረመውን ድርጅት የሚመሩት ደብረ ጽዮን ገብረ ሚካኤል ዛሬም የህወሀት ሊቀመንበር ናቸው። አንድ ጦርነት ያላስቀረ ከጦርነት በኋላም ከስህተቱ ያልተማረ በጦርነትም ወቅት የበዛ ስህተት የሰራ ስለ ትናንት ብቻ ሳይሆን ስለ ነገም ለማሰብ የሚያቅተው ድርጅት መሪ መሆን እንደተቻሉበት የሚለውን ጥያቄ ለማብራራት የሚጠቅመው ትግራይ ታይም ፎር የኒው ሊደርሽፕ በሚል ርዕስ የተነበበው የሁለቱ ፕሮፌሰሮች ጽሁፍ ነው። ፕሮፌሰር አሌክስ ዶዋል እና ዶክተር ሙልጌታ ገብረህይወት ትግራይን ለዚህ ሁሉ የዳረገው አመራር ይቀየር ዘንድ አሁን ግድ ነው ሲሉ የከተቡበትን ጽሁፍ እንዲህ ይላል። ከሦስት ዓመታት በፊት የኢትዮጵያ መንግሥትና ህወሀት የሰላም ስምምነት ተፈራረሙ። ስምምነቱ በጉድለት የተሞላ ነበር። ይሁን እንጂ የቀጠለን ጦርነትና የዘር ማጥፋት የገታ በመሆኑ ዋጋው ጥቂት አይደለም። ትግራይ ግን ክፉኛ የተሸነፈችው አሁን ነው። የትግራይ መሪዎች የተኩስ ማቆምን ወደ ሽንፈት ቀይረውታል። የህወሀት መሪዎች ሊያፍሩ ይገባቸዋል። ስለ ክህደታቸው፣ ስለ ሙሰኛነታቸው፣ ስለ ራስ ወዳድነታቸው፣ ስለ አርቆ አለማሰባቸው ሲሉ ማፈር አለባቸው ህወሀት ሶስቱን ጦርነት አልፈጠረው ይሆናል። ትግራይን ወደ ጦርነት ግን ከቷታል። ቢያንስ ማስወገድ ባይችል በበቂ መዘጋጀት ይችል ነበር እያለ የሚቀጥለውን የፕሮፌሰሮቹን ሀተታ በሌሎች ጥንቅሮቻችን በዝርዝር እንመለስበታለን። ከአብይ አህመድ ጋር ለድርድር መቀመጥና የፖለቲካ ስራ ለመስራት ማሰብ የሚቻለው ግን ንጉስ የሚያሰማሩት አሽከር ሆኖ ለመቀጠል እንደሆነ ቀደም ሲል የጠቀስናቸውና የፈረሟቸው ደግሞም የሰረዟቸው ስምምነቶች እማኝ ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።